ለመጽሐፉ እንጸልያለን። እንግዲህ መጽሐፉ ምን ይላል? ደስ ከሚላቸው ጋር ደስ ይበላችሁ ይላል። ማንኛቸውንም ነገር ብታደርጉ ኢቭን መብላትና መጠጣትም ቢሆን የምታደርጉትን ሁሉ ለጌታ ክብር አድርጉ ይላል። እኔ ቁጭ ብዬ ስለ ሊሊ ቃል ኪዳን ጥላሁን ብዙ ሰው ሲናገር ሁለት ሁለት ነገር ውስጤ መጣ። እኔ ለምሳሌ አንዳንድ ሰው እንዳልሸጥ እንዳልለወጥ አድርጎ እንደዛ ሲያደርገኝ ጌታ ሆይ አንተ እንደዚህ ታቀኛለ ብዬ ወደ ጌታ ሄደ። አንዳንድ ሰው ደግሞ መልአክ ሲያደርገኝ ሪሊ ነኝ እንደ እኔ ላለውና ሰዎች በህይወት እያሉ ፍቅራችን ለሰዎች መግለጥ ለአበሻ ከባድ ቢሆንም ቢተናነቀንም አሁን እናንተ ወጣቶቹ እየቀየራችሁ ስለሆነ የተናገራችሁት ሁሉ ከልባችሁ ከሆነ ጌታ ይባርካችሁ። ፈሪሳውያን ብዙ አሉ። ፈሪሳውያን በክርስቶስ ዘመን ምንም ነገር አያምራቸውም። ምንም ሰሞኑን መስቀል አደባባይ ነበር። እግዚአብሔር ብዙ ነገር አድርጓል። ፈሪሳውያኖቹ የእኛው ፈሪሳውያን ማለት ለምንድን ነው ይሄ ሽቱ የሚፈሰው? እንደሚል እንደ ይሁዳ አውቄ ነው የምናገረው። ይሄን መልስ መስጠት የሚችል ስለሆንኩ ነው የምናገረው። እኛ የኖርን ሰዎች እነዚህን ጊዜያት እናያለን ብለን አላሰብም። እቺ ምድር ለእናንተ አትገባም እንጨርሳችኋለን ስንባል ነው የኖርን። ዛሬ በስታችሁ ሳይ እግዚአብሔርን እጅግ በጣም በጣም አርጌ አመሰግናለሁ። አንድ ዘመን አንድ ዓመት ብቻ ነፃነት ስጠን ብዬ ጸለይኩና እዮብ በጎበኘኝ ጊዜ ምን መልሳለሁ ያለው ጥቅስ መጣብኝ። ሶስት ፍላጻ የወረወረ ንጉሥ ጊዜ ላቸዋል እሱ መጣብኝና እረ የፈለግከውን ዘመን ስጠን ብያለሁ። ይህን የነፃነት ዘመን በአግባቡ ህይወታችን ለክርስቶስ አስረክበን እውነተኛ የእሱ ደቀ መዛሙርት ሆነን እንጠቀም። እንደተባለው መጽሐፍ ያጻፋችሁ ጻፉ፣ የምንጽፍም እንጽፋለን። ጌታ ያኖራል እና እንጸልያለን እንደያዝ ይሄ መጽሐፍ ለሚያነቡት ሁሉ በረከት እንዲሆን እግዚአብሔር ያው በቃሉ ስለሚናገር ሰዎች ህይወታቸውን ሲያካፍሉ ሰዎች ነን እና አንዳንዱ ጉዳይ እኛም የምናልፍበት ወይም ያለፍንበት ሊሆን ስለሚችል በተለይ ይሄ ነገር ለወጣቶች ገና በብዙ ነገር ውስጥ ለምታልፉት ይሆናል። በብዙ ነገር ውስጥ ላለፍነውም ደግሞ ለካ እኔ ብቻ አይደለሁም ብለን እንድንጽናናበት ስለሚሆን ሁላችንም ቆመን እንጸልያለን። አቤቱ የዘላለም አምላክ ጌታ እግዚአብሔር ሆይ ዛሬ በፊት ቆመናል። በፊት የቆምንበት ምክንያትም ግልጽ ነው። ስለሆነም ጌታ ሆይ ጌታችን ቃልኪዳን ጥላሁን ከአንተ ጋር የነበራት ኢንካውንተር ከአንተ ጋር የነበራት ግንኙነት፣ አንተን ካገኘች ጀምሮ በህይወቷ የተፈጸሙ በእሷ አእምሮ ውስጥ ስሜት ውስጥ ያለፉትን ነገሮች ሁሉ አንተ ፍቅር አንጻር ከአንተ ጋር ካላት ቃል ኪዳን አንጻር የጻፈችንን ይህ መጽሐፍ ለህዝብ ሁሉ ለበረከት እንዲሆን ጸልያል። አቤቱ ለበረከት አድርገው፣ ለሌሎች መታነጽ፣ ተስፋ ለቆረጡ ተስፋ፣ ለወደቁ መነሳት፣ አንተን ለማያውቁ ለካ እንደዚህ ነው ወይ ብለው አንተን እንዲያውቁ ምክንያት እንዲሆናቸው በስምህ ይህ መጽሐፍ የተባረከ ይሁን በጌታ በኢየሱስ ስም ለመጽሐፉን ጸል ያለን እንግዲህ መጽሐፉ ምን ይላል? ደስ ከሚላቸው ጋር ደስ ይበላችሁ ይላል። ማንኛቸውንም ነገር ብታደርጉ የብን መብላትና መጠጣትን ቢሆን የምታደርጉትን ሁሉ ለጌታ ክብር አድርጉ ይላል። እኔ ቁጭ ብዬ ስለ ሊሊ ቃል ኪዳን ጥላሁን ብዙ ሰው ሲናገር ሁለት ሁለት ነገር ውስጤ መጣ። እኔ ለምሳሌ አንዳንድ ሰው እንዳልሸጥ እንዳልለወጥ አድርጎ እንደዛ ሲያደርገኝ ጌታ ሆይ አንተ እንደዚህ ታውቀኛለህ ብዬ ወደ ጌታ ሄዳ፣ አንዳንድ ሰው ደግሞ መልአክ ሲያደርገኝ ሪሊ ነኝ እንደኔ ላለውና ሰዎች በሕይወት እያሉ ፍቅራችን ለሰዎች መግለጥ ለአበሻ ከባድ ቢሆንም ቢተናነቀንም፣ አሁን እናንተ ወጣቶቹ እየቀየራችሁ ስለሆነ የተናገራችሁት ሁሉ ከልባችሁ ከሆነ ጌታ ይባርካችሁ። ፈሪሳውያን ብዙ አሉ። ፈሪሳውያን በክርስቶስ ዘመን ምንም ነገር አያምራቸውም? ምንም ሰሞኑን መስቀል አደባባይ ነበር። እግዚአብሔር ብዙ ነገር አድርጓል። ፈሪሳውያኖቹ የኛ ፈሪሳውያን ማለት ነው። ለምንድነው ይሄ ሽቱ የሚፈሰው እንደሚል እንደ ይሁዳ አውቄ ነው የምናገረው። ይሄን መልስ መስጠት የሚችል ስለሆንኩ ነው የምናገረው እኛ የኖርን ሰዎች እነዚህን ጊዜያት እናያለን ብለን አላሰብም። እቺ ምድር ለእናንተ አትገባም፣ እንጨርሳችኋለን ስንባል ነው ይኖር ዛሬ በስታችሁ ሳይ እግዚአብሔርን እጅግ በጣም በጣም አርጌ አመሰግናለሁ። አንድ ዘመን አንድ ዓመት ብቻ ነፃነት ስጠን ብዬ ጸለይኩና ቆዮ በጎበኘ ጊዜ ምን መልሳለሁ ያለው ጥቅስ መጣብኝ። ሶስት ፍላጻ የወረወረ ንጉስት ይላቸዋል እሱ መጣብኝና አራ የፈለከውን ዘመን ስጸን ብያለሁ። ይህን የነጻነት ዘመን በአግባቡ ህይወታችን ለክርስቶስ አስረክበን እውነተኛ የእሱ ደቀ መዛሙርት ሆነን እንጠቀም። እንደተባለው መጽሐፍ ያጻፋችሁ ጻፉ፣ የምንጽፍም እንጽፋለን። ጌታ ያኖራል እና እንጸልያለን እንደያዝ ይሄ መጽሐፍ ለሚያነቡት ሁሉ በረከት እንዲሆን እግዚአብሔር ያው በቃሉ ስለሚናገር ሰዎች ሕይወታቸውን ሲያካፍሉ ሰዎች ነንና፣ አንዳንዱ ጉዳይ እኛም የምናልፍበት ወይም ያለፍንበት ሊሆን ስለሚችል በተለይ ይሄ ነገር ለወጣቶች ገና በብዙ ነገሮች ለምታልፉት ይሆናል በብዙ ነገር ውስጥ ላለፍ ነውም ደግሞ ለካ እኔ ብቻ አይደለውም፣ ብለን እንድንጽናናበት ስለሚሆን ሁላችንም ቆመን እንጸልያለን። አቤቱ የዘላለም አምላክ ጌታ እግዚአብሔር ሆይ ዛሬ በፊት ቆመናል። በፊት የቆምንበት ምክንያትም ግልጽ ነው። ስለሆነም ጌታ ሆይ ጌታችን ቃል ኪዳን ከአንተ ጋር የነበራት ኢንካውንተር ከአንተ ጋር የነበራት ግንኙነት አንተን ካገኘች ጀምሮ በህይወቷ የተፈጸሙ በእሷ አእምሮ ውስጥ፣ ስሜት ውስጥ ያለፉትን ነገሮች ሁሉ ከአንተ ፍቅር አንጻር ከአንተ ጋር ካላት ቃል ኪዳን አንጻር የጻፈችንን የመጻፍ ለህዝብ ሁሉ ለበረከት እንዲሆን እንጸልያለን። አቤቱ ለበረከት አርገው ለሌሎች መታነጽ ተስፋ ለቆረጡ ተስፋ ለወደቁ መነሳት አንተን ለማያውቁ ለካ እንደዚህ ነው ወይ ብለው አንተን እንዲያውቁ ምክንያት እንዲሆናቸው በስምህ ይህ መጽሐፍ የተባረከ ይሁን በጌታ በኢየሱስ ስ።